እይታ ፈልጎ ነው እይታ ከፈለገ ትግሬ እንደው ነ፣ እኔ ድሮ ድሮ ነበር የጨረቃ ፋሚሊዎች ይሸወዳሉ ነበር፣ ግን ዛሬ ሁሉም በኳል የፈለጉ በስነስርዓት ካልመጡ ማን ነው አደለም። እንደዚህ ሲጀመር ስነስርዓት ካልመጡ እኮ ማንም ከራሱ ዞር ብሎ ሚያይዘው የለም። ዛሬ ዛሬ ደግሞ በስነስርዓት ራሱ ቢመጡ እይታ ቀንሶ ሌላ

አይደለም ትላንትና ማለት ነው። የልጁ አንድ ሴትዮ ጋር ምንድን ነው የሰሩት ልጆቹ ነው የተመች ስቄ ሞትኩኝ። ምንድን እንደማሳበት የሰራውላ ባክሽ። እሱ እንደዛ አድርጎ የራሱ ፌመስ ማድረግ የለበትም።

እስቲ እግዚአብሔርን አላየሁት፣ ማራኝ። አረ በጣም ተናደዱበት። እንደዚህ አይነት ስራ ይዛችሁ ሁሉም ተነሶ፣ በነሱ ሁለታችሁ ላይ ነው የተናደደው። ልጁ ቀርጦ ማለት ነው። እንደዛ ይደረግ። ምንም በስምና በስምረት ነው። ኮመንቱ እንዳለ አምስት መቶ ምናምን ኮመንቱ ከሰላሳ ምናምን በላይ በነሱ ላይ ተናጠጡ። እንደዚህ ማድረግ የለበትም እንዴ! ምን ሲጀመር ለምን አመጡ? እነሱ ስራ ከፈለጉ ከሀይሜ ስም ጭበስም ረትና በፍሰኑ የወረዱት ኮሚኒቲ አይደረግም ትና ወንድማማቾች የሆነ እንደዚ አይነት ስራ ይዞ መምጣት የለበትም። እነሱ እኔ እኮ እኔ ራሱ እኮ አልጠየቅም፣ የምር ነው እሱ እኮ ማለት አነጋገሩ ሁሉ ነገሩ እኮ ያስታውቃል እሱ ውሸት መሆኑን ማለት ነው። ገበሻ አሁን ለምሳሌ ፊጼ አስፈራርተኛል ብሎ ማጣ ማለት ነው። እውነተኛ ፍቅረኛ አይደለም። በነገራችን ስምረት የራሱ ሼር ያደረገችበት ላይ እንዳለ በሷ ላይ የዞረው ስምረት ምንራሱ እየሳቀት ነው ሴር አደረገች እንት ነው ማለት ነው። እነሱ ራሱ የምር ካሜራ ደቅነው ልጁ እንዲህ ብሎናል ብሎ ማምጣታቸው ራሱ ምንም አለ እኮ አልቆለቤቷያለ ለምንድ ነው ካሜራ ቤት ፊት የመጡት ይሄው

የምር እነት ኮሚና የለባቸው ማብጣት አሁን ፒስ ለብሩኬ ይቀርባል። እንዴር ብሩኬ መናቀና ማለት ነው። እነት እነት እያወራ ከተባለ ማለት ነው። አሁን እሄ ልጅ እውነት እያወራ እንደዛ እውነት እያደረገ ከሆነ ብሩክን አክብሮ ነው። እስቲ እውነቱን ተናገሩ። እግዚአብሔር በጣም እኮ ነው የናቀው በፍጹም ንቀት ነው። ያለ ወንድ ልጅ ያለአንጭ ብሩኬ እኮ ሰባተኛ ሰማይ ይሰቀለዋል። ከብሩኬ ከተገኘ ሰባተኛ ሰማይም ይሰቀል፣ ምንም ያድርግ ማለት ነው። እግዚአብሔርን በጣም ነው ንቀት ነው። እውነት ከሆነ ተቀብሎያለ ከስር ተነስቶ በአላላት ሴት አፈቅራለሁ። ይሄ ማለት ነው ለሱ ክብር ለሱ እኮ ለምን አልነገሩም? ይሄ ቦታ እኮ መናገረ ነበረባቸው። ለምን ይሄ እኮ ንቀት ነው፣ ለብሩኬ እኮ ንቀት እኮ ነው እያሳየ ካለ ብሎ መናገረ ነበረባቸው። እነሱ ደግሞ ሴት ያለ ወንድ፣ ወንድ ያለ ሴት ነው ይላሉ።

እኔ በቲክቶክ እና በእራሱ እንትን ስል እነ ፍፄ ጋር በመጀመሪያ እነ ፍፄ ጋር ሲገናኝ እኔ በጣም ደብሮኝ አስጠልቶኛል። ለምን አገኙት ነው መጀመሪያ ጥያቄ፣ እና ጥያቄው ማለት ነው። ሲቀጥል ደግሞ ሞታለሁ ሁሌ ሞታለሁ፣ ሞታሉ በጣም ለምን አሁን ግብናይልም ከዛ፣ አንተ ትያዛለህ አላለም ጭራሽ። እሱ ምን እሱ ላይ እሱ እኮ ሲጀመር አውቆ ነው እግዚአብሔርን አውቆ አሁን በፊት ላይ አሁን ከጀመረ በኋላ አንዴ አብሬሽን ሼር ያደርጋል ፎቶውን፣ አንዴ ማነሱ፣ ኤፍሬምን አንዴ፣ የኤፍሬምስ አንዴ፣ ፍቅርን አንዴ፣ ሄሌንን ሁሉንም ሼር ያደርጋል ግን ቡቻ ብሩኬን እና ሀይሚን አይናቃም። ገበህ ኢንስታግራም ላይ ማለት ነው። ሲጀመር የተራ ተባብሮ የተላከበት ሰው ነው ይሄ መላጣ። ሲጀመር ምንም አይመጣም። ሲቀጥል ደግሞ አሁን እንግዲህ ይሄዱበታል አይሄዱበትም። ፈተና እነ ሰምሪጋ ከደረሰ ያው እነ ሀይሜን ማገኘቱ አይቀርም። አቅጣጫው እንደዛ ነው። አረባ እኔ በጣም ነው የሚያነድዱ። ለሱ መልስ ከሰጠው እኔ በጣም ነው የሚናደደው። ማሬ እንኳን ለሱ ለናታንም ስንት ጊዜ ሲያላዝን መልስ ናታን አለድል እንዴ፣ ጀነን ቀብረር ያለ ወንድ ለሱ መልስ ሳይሰጠው ይሄ ሸንኮራ አገዳ የመሰለ ሰውዬ መልስ ይሰጣል። የምን መልስ ነው የሚታወ ላ ሀይሚ ሳንዬ ማለት ነው። ሁሌ ሃይሜን አፈቅዳለሁ የሚሉ ሰዎች በአጠገቧ ያለው ወንድሟ ነው እንዴ የመሰላቸው። ይሄ አውቃለሁ ይላል ደግሞ ሁሉም ነገር አውቃለሁ። ግን እኔ ያፈቀርኩ ሞታለ። ይህ ልዩ ሲጀመር ያስጠላ። እኔ እንትን ላይ ቲክቶክ ላይ ቀብረራ ሰባተኛ ሰማኝ ይጠቅልሃል ባልኩ ሰደበችኝ። እጁን አጠፊ ሰደበችኝ እንዴ ሁለተኛ ሰማይ ይሰቅልሃል ማለት ስድብ ነው። አይረባም። ፍቅር ሳይሆን ማለት ነው። አንድ ቀን ከሱ ጋር ሻይ መጠጣት ይሄ ፂም አልወጠ ገና ምንም አያደገም። ይሄ ኒፍታም ማለት ነው። ጂንስ ጃኬት፣ በም በም ላይ ቪዲዮ የሚለቀቅ ሲጀመር ካሜራ እንዳለ ወንድ ልጅ ምን መሰለሽ? ይሄ ፊልተር ስጠቀም አያምርበትም

ግን እኒ ቀት ነው የሚመስለው። እግዚአብሔርን ምን እንደሆነ፣ አንድ ሰው ካልናቀሽ እኮ በአጠገበሽ ያለው ሰው አይፈልግም። ምን አይነት ነገር ነው? ግራ ገባሽ ሲጀምር አጠገቧ ያለው ወንድ ሆኖ እነሱ ወንድ ሲመጡ የምር ይሄ ማንን የምር እንዲደባደቡ ሚደባደቡ ሚደበድቡ ደስ ይላል። እንደው አግኝቶ ቀጥቅጦ ቢለቀው ያርፋል። የምር ሚ እናንተ ልጁን በሰበበ ለማግባት ፈልገች ልጁን እንትን ማለት ማለት ነው። ሲጀምር እነሱን ለማጣላት ፈልጎ ነው። ቀብራራሽን እንዲያዝ ብል እንዴት አቡና አምሎ ጭሎጭ ነው የሚያመልጠው። ምን ነው ምን ነው ላይ ይዘው አማቼ ከሱ ጋር አማቼና፣ እንዴ እንዳይመጡ ምን ያንፈልግም ሲጀመር፣ እንዳይገነኙ እንዳይመጡ እዛ ፍጽና ሲምረት ይጨርሱ፣ እዛ ይጨርሱ፣ ሲጀመር እንደሱ ሲጀመር ቢመጡ ቢመጡ፣ ድሮ ሚያምሩ ወንዶቹ ሲመጡ ነበረ የሚመጡት። አሁን ለዚህ ለሾንኮራ አይመጡ ሸቀራችን ቀይርሻል ብሎ ይሰድቡኝ ይችላሉ። ጀመር ትናንትና ሰዓት አላገኘሁም። የነ ሀይሜን ራሱ በመከራ ነው ያየሁት። ሰዓት የለኝም ነበረ። ቢዚ ነበርኩኝ። የቲክቶክ ላይ ነው ተቆርጦ አየት ነት ምረትን ማለት ነው። እነሱ የሚያወሩት ወሬ አሳማኝ አይደለም። ፍጽ የሚናገረው ወሬ አሳማኝ አይደለም። ያኛው ሞታለሁ ይላል። እነሱ ደግሞ ለምን እንደዚህ ዚህ ባጠገቧ ሴት ያለ ምናምን ነው ቁርጥ ያለ ሀሳብ አይሰጡት ምረሱ እንደዚህ ያለ ያ ያለ ቢሰጡ ቢሄዱ ምንድን ነው እሱ አጠገብ ያለ ወንድ ነው ሴት። ስለዚህ አንተ እንዴት እንዴት እንዴት እንዴት ና እንዴ መናቀቅ ነው። አንድ ጋደኛ ያላት ሴት ምንድን ነው? አፈቅራለሁ እምትል ጋደኛ ማለት ምን ማለት ነው? አይገባህም እንዴ? ነው ባለቤት ያላት ሴት እኔ አንቺ ያቺ ያንን ፍቺው እኔ እኔ አገባታለሁ ነው

መቀበል አለመቀበል፣ በዚህ በላይ ወተት ነጭ ነው ይበል እንጂ አንቺ የሚኖረሽ ምንድን ነው የሚባለው? አሁን ትንሽ ቆይተሽ ያው የሆነ ነገር ይፈጠራል። አላውቅሽም፣ አታውቂኝም። እኔ ቀብሬ ላይ ደርሰሽ እዚያኔ ነው።

እኔ አሁን አንቺ ሳኒ ትልቅ ሰው ለች ቡርተ ቅ ሰው ና ትልቅ ሰው ጨረቃ ሀይሜ ልዩ ሽ ቦታ አላችሁ ላሁ አከብራችሁ። ግን አሁን በአይኔ ማለት ነው፣ በአይኔ ልጁ ልክ ነው። ፍቅር ሚባል ነገር ከት እንደመጣ እናንተ አታውቅም። በድንገት ይመጣል። ፍቅርና ዝናብ አይታወቁ ዝናብ እንኳን ትንሽ ደመናም ያሳያል። ፍቅር እኮ ዝም ብሎ ይመጣል። ዝም ብሎ ማለት ነው ሲያይ ልጅቷ ደግሞ ቪዲዮ ላይ ናቸው ያው የሚሰሩት። ከዚህ በፊትም እየነገሩ ነው፣ የሚያሳካልኝ ህልም አለኝ እያሉ ነው። እሱ ደግሞ ህልሜ ሃይሚን አፈቀርኩ እያለ ነው። አሁን እነሱ ሌላ ህልም እያሰቡ፣ እሱ ደግሞ ሀይሚን አፈቀርኳት ወደድኳት እያለ ነው። ልጁ መቼም ታዋይ ውድድ ይህ ይወዳታል፣ ያፈቅራታል። እነሱ ደግሞ በሚስቴ ነች ወይ ፍቅረኛ ነች አላሉ፣ ምንም አላሉ። እስ እንደሰው ብታወሩ እናንተ። አንዳንዴ ሩዝ መጥፎ ነው እና ልጁ ልክ ነው። በዓይኔ ልክ ነው እና ስፍጤ ትላንትና የሰው ባለትዳር እየሆነች አለ። እኛ ደግሞ ትንሽ ቆይተን የምናየው እኔና ሀይሚ መካከል ምንም የለም። ሀዳራ ምናምን ጥሩ ነገር ሁኔታ እሺ። እየነገርኩሽ ነቆ ይሽ ጠብቂ እያሉ ይመጣሉ እነሱ አንዳንዴ ማለት ነው። ግን አሁን ፍጼ የሰው ምስትናት ባልትዳር የሆነች ይላል እኛ ሰፈር። እኔ ሀሳቤ ነው እንጂ እናንተ አይመለከታችሁም። የራሴ ሀሳብ ልጨርስ እና እናንተ ንገሩ። እኛ ሰፈር ባልትዳር ዳር የምለው ሰው ና ወይ ባልትዳር ዳር የምለው ሰው አንድ ቤት አሁን አብረሽና ሮታ ባልትዳር ናቸው። ከዚህ በፊት ሴጣን በተኛበት ሁለት ዓመት ላይ እነሱ በርትላል ናቸው። አሁን ሰይጣን ከእንቅልፍ ተነሳ እና በጠበቃል እና ጥሩ ሁኔታ ላይ ናቸው። አሁን አሁ እነሱም ባለትዳር እንሆናለን ብሎ ሰው ሰርግ እንትን አስተካክሎ ባለትዳር ይሆናል። የልጅ ነገር ትንሽ ትንሽ ውጡ እያሉ ነው። ጥሩ ነው ነው ያለው። ተሳስቶ ቢሆንም የውሸት ነገር እንደዚህም ይወጣል። ጥሩ ነገር ናቸው። አልተሳሳትም። የራሱ ውስጥ ለውስጥ የሚያውቀው ነገር አለ። ዝም ቁጥር ማለት ነው። ለምሳሌ እሱ እኮ መኪናት ሊኖሮ ይችላል። እንደዛ ያለ መኪናት ሆናል። ግን እናንተ እዚህ ሚዲያ ላይ ብቻ አገብቴን አን ፍቅረኛሞች ነን ተፋቀረን ተወደደን ብል ብቻ ነው ፍቅረኛሞች የሚመስላችሁ። ገባ ይከደለን የሞታ ሬሳ አልይከደል እንዴ የሬሳ እንትን ያደርጋሉ አለ። ይሄ ልጁ ማለት ነው። አንቺ ልጁ እውነተኛ ፍቅረኛ እውነት ፈልጎ ነው የሚመስልሽ? አንቺ ለሷ እንደዛ ነው የምትመኝ? ገለል ግቢ። እኔ አሁን ለሷ እንደዛ ነው የምትመኝ? እኔ እየተመኘሁት ነው። እንደ ለሃይሚ የሚሆነው እኔ ምን አውቃ? አሁን አንቺ ጸለሽ፣ እስኪ ዋይ፣ ለሃይሚ ይሆናል ይሻል ካልሽ። አሁን እኮ እኔ እየተመኘሁ ነገር እኮ አይደለም ለሰው ልጅ። እኔ ለራሴ እንኳን እየተመኘው ነገር ለራሴ እየሆነ አይደለም። እኔ ጌታዎች ድረስልጅ ሲጀመር ማለት ነው፣ ፍቅር ማለት ነው። አሁን እኛ እዚህ ላይ ሚዲያ ላይ ነው ፍቅር የምትፈልጊው አንቺ? ሚዲያ ላይ የወጣ ፍቅር የማጸንቶ አይተሽ ታውቂያለሽ? ሲጀመር ማክሽ የሆነው ነው፣ ሁሉም የሆነው ነው፣ ልጁም የሆነው ነው። ልክ ነው፣ ልጁ በጣም ልክ ነው። እኔ በራሴ ሀሳብ ልጁ ልክ ነው። ኢምባዛን ላቸው እነሱ አርጋ ላይ ሁለት ቀን ሶስት ቀን እየመጡ ጥሩ ነው።

የባላ መድኃኒት እንደኔ ውስጡ ላይ እየተስማማ አይደለም ማለት ነው።